ያሳያለሁ እሱን፣ ደግሞ አሳያለሁ። እንደውም እልህ ነው ያሳያልኝ፣ አይደለ? አሳያለሁ። አዳሜ ሎኬሽኗን አሁን አሁን አሁን ለሰው ሰጥቼ ሎኬሽኗን አሳያቸዋለሁ። ስሜ አንዴ ንግድ ልከፍት ነው፣ አንዴ ለጥቅም ነው የተባልኩትን ስሜ ጠፍቶማ አልቀርም። ታይኛለች። ተረጋጊ። እኔ እኮ ለምን ቀናችሁን የምታበላሹት በሆነ ባልሆነ ነገር? ግን እናንተ ዝም በይ አንቺ፣ ደግሞ ዝም በይ። ቆይ እኔ እና አንቺ ውስጥ እንረጋገጣለን። ችግር የለውም። አራት ኪሎ እኔ መች ተሳደ ነው መች ስሟን አንስቼ ነው በየቦክ ነው ስትናገረ ነበር እኔ አልሰደብኩም አንቺ ስትይ የነበረው እየሰማሁ ነው እሷ ነው ድቃላ ያለች ከሁለት መወለድ ድቃላ ካስባለ እሷ ምን ልትባል ነው ከሁለት ስወለድ አማራ ነኝ ምንም አልተናገርኳትም አወጥቼ ስሟን አላነሳው ላይቭ አልከፍት አፌን አልከፍት እኔ ስርዓት አለኝ ደረጃም አለኝ አረ፣ እንደዚህ አይባልም በገብርኤል። እናንተ ሰዎች እንዴ፣ አራት ኪሎ ሂጅተኝ። በቃ ማን አስገባ ሲጀመር ነው? የውጭ ሂጅተኝ። ማን ብሎ መካሪ ያደረገሽ? ሂጅተኝ፣ ያማታል። እኛ የራሳችን እየተጫወትን ነው፣ አልተሳደብን። ፎቶ ለጥፈን ስለ ሰዋል አወራል? እኔ ለምን ስሜ ያለ ቦታው ተጠራ ነው ያልኩትኝ። ምንም ሳላደርግ ለምን ተነካው ነው ያልኩትኝ። ይሄ ደግሞ መፍትሄ ነው። እዛው ስትመክሪ የነበረሽበት ቦታ ላይ ምከሪ። ሾካካ ክብር የሚባል ነገር ሰው ራሱ ሲያከብር ነው ሰውን የሚያከብረው። ለምን ታስወጭኛለሽ? ናይ ውጭ ናይ ውጭ ታይም ሰዓትሽ ደርሰዋል። ናይ ውጭ እዛ መፍከር የምትፈልጊው ደፋ ሁሉም ስሙ እየጠፋ ዝም ማለት ስለለመደ እኮ እሱ ላይ ያዥልኝ ሰው ጋልደርስም ደርስም ሰው እንዲነካኝ አልፈልግም ሰውን ጥግ ድረስ አከብራለሁ እንድከበር ፈልጋለሁ ማንም ክፍታፍ እየአፉን እየከፈተብኝ ግን ዝም የምል አይነት ሰው አይደለሁም እንዴ ቅናትም ልክ አለው አደብ አለው ሰው ቅናቱ ግብግብ ላይ ይወጣል እንዴ ለምን እህቴ የተባለች ለምን ደሜ የተባለች ለምን አንበሳ ወረደላት ነው ለኔ እርግጫ እንጂ ደርሽባቸው አደለም እህቴ ደሜ የተባለች ኦፍኮርስ እንኳን እሷ ማንም እህቴ ላለሁኝ ደሜ እህቴ። ይሄ ካ እንትን የሚያሳብዳቸው ከሆነ ታንቀመሞት ይችላሉ። ለምን አበሳ ወረደላት? እህቴ ደሜ እየተባባሉ እየተጋገዙ ነገ ሱቅ ብትከፍት ተባብረው ሊያድጉ ነው። የመቀኛ ሰፈር ልጅ መቀኝነትን በዘሬም የለብኝም። መቀኝነትማ አላቅም ሰው ከኔ በላይ ሲደሰት ነው። ላይክ ሰው ሲደሰት እንደኔ የሚደሰት ሰው የለም። እንዲህ እግዚአብሔር ሪከርዱን ብሰሙ እኮ ማለት ነው። ማርያምን ትስቃላችሁ። ተወኛ፣ አንተ ደግሞ ሴት ጸብ ላይ አትግባ። ናውጣ ቁርስ በልትል ሴት ጸብ ላይ አትግባ። ቀጮ ምቀኛ ነች ብላለች። ተረጋጉ፣ ተረጋጉ፣ ተረጋጉ። ቃጭዬ በቃ ተወኝ። እኔ ስሜን አትጥራም። ኧረ ኪሎ እንደሚያስገባሽ አትቀጭም። እዛ ስታቃጥራሽ እንደሚያስገባና ይውጭ ተኝ፣ ውጭ ተኝ። እዚህ ሰይጣን በሚሳረርበት ሰዓት መታ፣ እዚህ ትነጭሰናለን

እናንተ ደግሞ እየገረዱ ወሬን፣ ጩክ ገረድ ነው ግርድናን የሚያውቀው፣ ገረድ ነው ግርድናን የሚያውቀው። አስር ለአንድ ይደብራል። አንተ ታዳኙ ትላንትና የጎንደር አሽከር አልከኝ፣ አሁን ደግሞ እዚህ መጥተህ አስር ለአንድ አንተ ነው እኮ እሱ። መሲ ራሱ ስድብ ጀመረች እኮ ጉድፍን። ትላንትና ምን አለኝ? አንቺ የጎንደር ገረድ አለኝ። የጎንደርች ገረድ እናትሳደቢ። አሁን ደግሞ አስር ላይ አንድ። እኔ ሰው ጋር አልደረስኩም። ራሷ ናት የምትቆሰቆሰኝ። ቆይ አሁን ምን አድርጋኝ ልትል አታፍርም? እሺ እኔ ምን አድርጊያት ነው ታዲያ እንደዚያ ስትሰድበኝ የነበረው መሲ ምን አውቂ ልጅ እኔ ባቀው ምን ታዲያ አሁን እናንተ ዛሬ ዛሬ ላይ ምን አርጊያት ነው ምቴ እኔ ምን አርጊያት ነው ቤታን ከመውደድ ውጭ እስኪ አንድ ነው ቆይ እኔ እኮ ስማዩን አልጠራሁም እንዴ እሷ እኮ ምክንያታዊ አይደለችም ራሱ ለምትናገረው ንግግር እንዴ ምክንያታዊ መሆን አለብሽ መሲ አጭበርባሪ ነች ብላለች በሷ ነው እንደዛ መባለ ድሮስ ጥሩ ነገር ቀጮው በደንብ አርጋ ነው ያብራራችሁ። በደንብ አድርጋ ጅምታት አለ። አረ እኔ ተናግሬያት አላቅም፣ ሲበዛብኝ ነው አሁን ጭራሽ። መሲነች መሲነች እንደው ምን ብለን ልትሆን ነው? በኢየሱስ ምን መረጃ አለ?